ሙስጠፋ ሀሰን የምስራቅ ጉራጌ ዞን ዋና አስተዳዳሪ ክቡር ዶክተር ጀማሉ ጀንበር የአዲስ አበባ ከተማ አስተዳደር በምክትል ርዕሰ መስተዳድር ማዕረግ የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊ ክቡር እንዳልካቸው የምስራቅ ጉራጌ ዞን የሕዝብ ተወካዮች ምክር ቤት ዋና ጉባኤ ክቡር አቶ ሳሙኤል ዳርጌ ማዕከላዊ ኢትዮጵያ ክልል ጤና ቢሮ ኃላፊ ክቡር አቶ አስከብር ወልዴ የማዕከላዊ ኢትዮጵያ ክልል ትምህርት ቢሮ ምክትል ኃላፊ የተከበራቸው የምስራቅ ጉራጌ ዞን አስተባባሪ ኮሚቴ አባላት ካቢኔ አባላት ክቡር አቶ መስፍን የደቡብ ሶዶ ወረዳ ዋና አስተዳዳሪ ክቡር አቶ ሀሰን ከድር የምስራቅ ጉራጌ ዞን ትምህርት መምሪያ ኃላፊ የተከበራችሁ ክብራን እንግዳን የዚህ ትምህርት ቤት አልሙናይ የሀገር ሽማግሌዎች እንኳን ለዚህ ለተቀደሰ ቀን በሰላም ዳግም አደረሰን እላለሁ። ትምህርት ባለፉት አመታት የኢትዮጵያን እድገት የወሰነና ኢትዮጵያ አሁን ላለችበት ደረጃ እንድትደርስ የዘመናዊ ትምህርት አስተዋጽኦ እጅግ በጣም ከፍተኛ ነው። አንድ ሀገር ያለ ትምህርት በትምህርት የበለጸገ ማህበረሰብ በሌለበት አገር ማደግ አይችልም። በመሆኑም ትምህርት ባለፉት አመታት ትኩረት ሰጥቶት የማስፋፋት ስራ ሲሰራ ቆይቷል። በርካታ ትምህርት ቤቶች በመንግስትም በማህበረሰቡም እየተገነባ ቆይቷል። ሁሉም ማህበረሰብ እንዲማር በፖሊሲም ጭምር አስፈላጊው ድጋፍ ሲደረግ ቆይቷል። ነገር ግን በተለይ ባለፉት ሁለት አስርት ዓመታት ገደማ የኢትዮጵያ የትምህርት ጥራት በጣም እየቀነሰ በመምጣቱ የኢትዮጵያ የትምህርት ጥራት በመቀነሱ ምክንያት በርካታ አሉታዊ ሁኔታዎች ሲታዩ ቆይቷል። ይህንንም የፌዴሪ ትምህርት ሚኒስቴር የኢትዮጵያ የትምህርት ጥራት ከየት ወደየት እየሄደ ነው በሚል ጥናት በማድረግ የትምህርትና ስልጠና ፖሊሲ አሻሽሏል። ከዛም ጋር በተያያዘ ደግሞ ስርዓተ ትምህርት ተሻሽሏል። በዚህ አንዱ የትምህርት ጥራትን ለማረጋገጥ ትምህርት ቤቶች ደረጃቸውን የጠበቁ እንዲሆኑ ማድረግ ጊዜ የማይሰጠው በመሆኑ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ትምህርት ለትውልድ ንቅናቄን በ2015 ዓመተ ምህረት በይፋ በአገር ደረጃ አስጀምሯል። በነባሩ ክልላችንም በ2015 ዓመተ ምህረት ክረምት ላይ በይፋ ተጀምሮ በ2016 ዓመተ ምህረት በክልላችን አንድ ነጥብ አንድ ዘጠኝ ቢሊየን ብር የሚጠጋ በገንዘብ በአይነትና በእውቀት የሚለካ ሀብት ሞቢላይዝ በማድረግ የትምህርት ቤቶችን ደረጃ ለማሻሻል ጥረት ተደርጓል። በዚህ ዓመትም የትምህርት ለትውልድ ንቅናቄ በክልላችን አንድ ነጥብ ሁለት ቢሊዮን ብር የሚገመት ሀብት ሞቢላይዝ ለማድረግ አቅደን እስካሁን ድረስ ከአንድ ቢሊዮን ብር በላይ ሞቢላይዝ ለማድረግ ችለናል። ይሄ ሁሉ እየተደረገ ያለው የትምህርት ቤቶችን ደረጃ ለማሻሻል ነው። ትምህርት ቤቶች ምቹ መሆን አለባቸው። ለተማሪዎች ሳቢ መሆን አለባቸው። ቤተ መጻፍት የተሟላላቸው ሊሆን ይገባል። ኮምፒውተር ላቦች፣ የሳይንስ ላቦች መሟላት መቻል አለባቸው። ስለዚህ የትምህርት ቤት ደረጃ ስታንዳርዱን የጠበቀ ካልሆነ የትምህርት ጥራትን ማረጋገጥ እንዲሁም በሀገር አቀፍና በክልል አቀፍ ደረጃ ዝቅተኛ ውጤት እየተመዘገበ ያለውን ማሻሻል አይቻልም። ለዚህ ትልቁን አስተዋጽኦ ቅድም የጠቀስኩትን በትምህርት ለትውልድ ይህን ያህል ከፍተኛ ሀብት ሬዝ ማድረግ የተቻለው ከመንግስት ሳይሆን ከማህበረሰቡ ነው። በየአካባቢው ካለው ተወላጅ ነው። ክልላችን ውስጥ ካለው ተወላጅ ከክልላችን ውጪ አዲስ አበባ፣ ውጭ ሀገርም ሌሎች አክቲቭ በራሴና በክልሉ ትምህርት ቢሮ ስም አንዴ ማመስገን እፈልጋለሁ። ትምህርት ቤቱ እንደሚታየው ወቅቱ የዋጀውን የትምህርት ጥራት ለማረጋገጥ እንዲቻል አሁን የጀመራችሁትን ስራ አጠናክራችሁ መሄድ ያስፈልጋል። በተለይ ትምህርት በዚህ ወቅት ካለፉት ዓመታትም የበለጠ ለትምህርት ልዩ ትኩረት መስጠትን የሚፈልግበት ወቅት ላይ ያለ ነው። በዓለም ደረጃ ቴክኖሎጂ በጣም ፈጣን በሆነ ሁኔታ እየተለዋወጠ ነው ያለው። አገራት በቴክኖሎጂ ነው የተወዳደሩ ያሉት አዲስ